አንድ ሰው በአንድ ቦታ ላይ ብቻውን ወይ መቀበር ወይም ደሞ ሐሪማ ላይ ራሱ ወሲያ አድርጎ እዛ ቦታ ላይ ቀበሩኝ ብሎ መቀበሩ ከሸሪዓው አንፃር እንዴት እንደሆነ አያይዛችሁ እንድጠቅሱ ነው። መርሐባ ነው። ሽኝቱ ላይ ከኑር መስጂድ ጀምሮ ረጅም ዓመት የቆዩበት እኛም፣ እናቃቸው በኑር መስጂድ ነው ከድሮም ጀምሮና የተመላለሱበት አህላፍ ልመራት ማለት ነው። እንግዲህ ምን ያህል ሺ ጊዜ መስጅድ ውስጥ ተመላልሰዋል፣ ምን ያህል ሺ ጊዜ የሰግደውበታል የሚለውን መገመት አይዳገትም። እና ያ ገና የድሮ መስጅድ ልቀዲም እያለ ገና ሳይገነባ በፊት ጀምሮ የመኖች አረቦች በነበሩበት ጊዜ ጀምሮ ነው። እንግዲህ ሐጅ ዑመር ያሉት እኛ ሳንወለድ ጀምሮ ነው። እሳቸው እዛ ሲያሰግዱም የነበረበት ጊዜ ነበረ። አልሙሂም ያው የለመዱት መስጅዳቸው ጀማዓቸው የሚናፍቃቸው ህዝብ ባለበት ቦታ ነበር እሷና ጀናዛው የተከናወነው። ጥሩ ምርጫ ነበር እንደ ቦታ ብዙ ሰዎች አኗር መስጅድ እንሄዱ ይችላሉ ብለው ሊያስቡ ይችላሉ፣ እንደ ቦታ ስፋት ሰፊ ነው ብለው ስለሚያስቡ ወይም ሌላ ቦታ ግን፣ ኑር መስጅድ መመረጡ በጣም ጥሩ ደስ የሚል ምርጫ ነበር። እኛንም ወደ ድሮ ትዝታችን እንዲመልሰን አድርጎናል። ያ ሲቆሙበት እና ሲናገሩበት የነበረው መድረክ ወይም ቁጭ ብለው ተፍሲር ሲያቀሩበት የነበረው ሚሕራብ ጂናዛቸው እዛ ጋ ተቀምጦ ማየት ስብሓንላህ ቀልብ በጣም እንዲሰማ ያደርጋል። አልሙሂም ከዚያ ያው እኔ እንዲህ አይነት ጂናዛ ሽኝት አይቼ አላቅም። በራሴ እንግዲህ ባየሁት ምናልባት የተለየ መንግስት ሞቶ እንደዛ ሲሆን ካልሆነ በስተቀር እንደኔ መንግስት ሞቶ በልፈፋ ውጡና ቅበሩ እየተባለ በቅስቀሳም ሊወጣ ይችላል። ይሄ ግን አንድም ሰው ሳይቀሰቀሰው ና ውጣ ተብሎ ይስጠራ የለም። በቃ መቅበራው እዚህ ጋር ነው የሚሰግድባቸው እዚህ ጋር ተብሎ ተነገረው። እንግዲህ ያ ሁሉ ኸልቅ ይመጣው። ኸልቅ በጣም የሚገርም ነው። ያኒ በጣም ብዙ ጀማዐ ሞቱ ላይ ያየሁት የሐጂ ሙሳ ኪኪ ረህመቱላሂ ዐለይሂ እሳቸው የሞቱ ጊዜ ሽኝት ብዙ ነበር፣ ብዙ ኸልቅ ነበር። የዚህኛው ግን በጣም ይለየል። የዚህኛው በጣም ይለየል። የሐጂ ረህመቱላሂ ዐለይሂ በጣም ብዙ ኸልቅ ነበር ይወጣው እኔ እንደዚህ ይሆናል ብዬ አልገመትኩም። ማለት ብዙ ሰው ይኖራል ግን ይሄን ያክል ይሆናል ብዬ አልገመትኩም። ከዛ ባሻገር ከኑር መስጊድ ሰናት ልጅና ዛት ሰግዶ ከዞሩ በኋላ ስንወጣ እጥፍ ቁጥር ነበር። እንደገና መቶ ሞልቶ የነበረው መንገዱን ተጨናንቆ የሰዎች እኛ መኪና የሄድን ሰዎች በእግራቸው ከበኒ መስጊድ ተነስተው ሚሊኒየም አዳራሽ ደርሰዋል እንግዲህ በእግራቸው ማለት ያን ሁላ መንገድ በእግራቸው እየሄዱ ትልቅ ሰዎች፣ ወጣቱ፣ ሴቱ፣ ህንዱ ያው የመሰናበትና የሽኝት ፕሮግራም ነበረ ያ የነበረው። ሴቶችም የሚወጡት ለመሰናበት ነው። ለመሰናበት መውጣት ምንም አይነት ችግር የለው፣ የተለመደ ነው። ሰዎች መተው ቤተሰብ፣ ዘመድ፣ ወዳጅ መቶ ሟችን ይሰናበታል። መቶ ከተሰናበተ በኋላ መቅበር የሚባለው ነገር ደግሞ ወንዶች የሚሰሩ ስራ ይሆናል። ያው የመቅበሩ ስራ ላይ ወንዶች ይሳተፋሉ። ይህ ማለት ሴቶች መቅበር ክልክል ነው ማለትም አይደለም። እንኳን መሸኘት አይደለም፣ ወይም መሰናበት አይደለም፣ መቅበርም ቢሆን ሐራም ሆኖ አይደለም። ሸሪዓ ሑክም የሚያውቁ ሰዎች መቼም ይህንን ደፍረው ክልክል ነው ብሎ አያወሩም። ምክንያቱም ቅድሚያ የሚሰጠው ማን ነው? ለወንዶች ቅድሚያ ይሰጣል። ዋጅቡ ማን ላይ ነው? መይቱን የማዘጋጀት የማጠብ የመከፈን መስገድና እንዲሁም ደግሞ መቅበር ኃላፊነት ያለበት ማን ነው? ከሌ ከሌለ እነሱ ከሌሉ ማን ይተካል? ይሄ ሴት ብቻ ቢኖር እኮ ሴቶች እ ያን ነገር የማድረግ ግዴታም እኮ አለባቸው። እ አካባቢ ላይ ወንዶች እንዳለ ፊሰቢላ ወጡ ንበል፣ እንደው ለጅ ያ ወጡ ንበል። እነሱ በሌሉበት የሆነ ሰው ሞተ፣ ያለው ሴት ነው፣ ምን ያደርጉ? ይተውት መይቱ ጂናዛውን

ተቃራኒው ሐራም ስለሆነ ይሄን ሁሉ ማይለዩ ሰዎች አሉ አንዳንዶች። እና ሽኝቱ ላይ ወንዱም ሴቱም ነበረ። የመሰናበት ፕሮግራም ነበረ የነበረው ሚሊሊ ማዳራሽ ላይ። ያኔ በጣም ትልቅ ሰው ነበሩና ሙስሊሙም ክርስቲያኑም የሚያውቃቸው የሚወዳቸው፣ ትልቅ ክብርና ቦታ የሚሰጣቸው ሰው ነበሩና ሽኝታቸው የእሳቸውን ክብር በሚመጥን መልኩ መሆን አለበት ተብሎ ነው እዛ ቦታ ላይ የተደረገው። ያው መስጊድ ውስጥ የተለያዩ እምነት ተከታዮች መስጂድ አይገቡም። ይገቡ ባለስልጣኖች የሆኑ ሙስሊም ያልሆኑ የሀገር መሪ በለው ላ ላ ፕሬዚዳንቱ ምንም መስጂድ አይገቡም። ያኔ መስጂድን ከመጠበቅ አንጻር መስጂድን ለሰላተል ጀናዛ ለመሳሰሉ ተግባር እንጠቀመዋለን ከዚያ በኋላ ደግሞ የሽኝት ወይም ደግሞ የመሰናበት ፕሮግራም ደግሞ ከአንደሁ ምሩር እንደማለፍ ነው። ተቀሪበን ብዙ ሰዓትም አልተቆየም። ምን ይማደረሽ ነበረው ጥርምጥን ያለ ታሪካቸውን ባጭሩ የተገለጸበትና እንደነገሮች የተነገሩበት ነው እና የሰውን ሐል ስናየው ከዚያም በኋላ ጂናዛን ይዘን ወይም ተከትለን ደግሞ ወደ ማረፊያ ቦታቸው ስንሄድ እዛም የነበረው ሱብሃንአላህ ያኒ ሰው እንዳለ ሌሎች እምነት ተከታዮችም ወጥተው መንገድ ላይ እንግዲህ የነበረ አይቶታል፣ ላይ ያልነበረ ደግሞ ሶሻል ሚዲያ በደንብ አደርስበታል። መቼም በጣም የሚገርም ቁጥር ያለው ሕዝብ ነበር እዛ ቦታ ላይ የነበረው። በመቀበሊያ ቦታቸውን አስመልክቶ ከዚያች ኢዕላኗ ወይም ደግሞ መግለጫዋ ከወጠችበት እዚህ ቦታ የሚቀበሩት የሚለው ነገር ከወጣበት ጊዜ ጀምሮ ጭር ሲል ደስ የማይላቸው ወገኖች ለቅሶ ነው እንኳን ብለው ሀዘን ነው እንኳን ብለው ዝም ለማለት አልቻሉ። አቧራ ሲያጤሱ ነበርና ብዙ ነገር አውርተዋል። ይህ ሁላ ንግግራቸው በሸሪዓ ሚዛን ሲመዘን ዋጋ የለው፣ ምንም አይመዘንም። ስለዚህ በዚህ ጉዳይ እንደ ጉልበት ማባከልም ጉንጭ ማልፋት ማያስፈልግም ብሎ መተውም ይቻል ነበር። ግን መሀል ላይ የሚደናገሩ ሰዎች አሉ እንደው ግር ያላቸው ሰዎች ያለውና የእነሱን ግርታ ለመፍታት መፍታት ያክል አልሐምዱሊላህ፣ ብዙ ሰዎች በሶሻል ሚዲያ መልስ የሰጡ ሰዎችም አሉ። ግርታቸው ለማስወገድ ያክል እንደ አጠራርጌ አርጌ ለምንገልጸው ነገር ምንድን ነው? መቀበሪያ ቦታ። መቀበሪያ ቦታ ሰው የፈለገው ቦታ ላይ ተናዞ፣ ክፍት ቦታ ይሁን፣ ሜዳ ላይ ይሁን፣ የቤቱ ጥግ ይሁን ሊቀበር ይችላል። ሸሪዓ አልከለከለም። የሌላ ሰው ቦታ ከሆነ መቼም በሌላ ሰው ቦታ ላይ መናዘዝ አይቻልም። ምክንያቱም የሌላ ሰው ንብረት ነውና እሱ የሱ ሚልክ ውስጥ ያልገባ ነገር ላይ እንዴት አድርጎ ሊሰጥ ይችላል። በራሱ ግን ራሱ ለዚህ ነገር ይሁን ያለው ቦታ ላይ ግን ልቀበር ብለው ቢል ምንም ችግር የለውም። መቅበራ ዓም፣ ሙስሊሞች በጋራ የሚቀበሩባቸው መቃብሮች አሉ። እነሱም ወቅፍ ተደረገው ነው። አንድ ሰው ተቀብሮ ነው ከዛ ሁለት ሶስት እያለ ይቀጥሏል። የሆነ ሰው ለመጀመሪያ ሲቀበርበት ባዶ ነበር እኮ ያ ሰውዬ ብቻ ነበር የተቀበረው፣ ባዶ ነበር። እና ሐጂ ዑመርም ከቦታቸው ላይ እዚህ ቦታ ላይ መቅበራ እንዲሆን ብለው የመጀመሪያውት የሚቀበሩ ሶስታቸው ሆኑ። ወደፊት ቤተሰቦቻቸውም ይሁን ወዳጆቻቸው ጦላቦቻቸው ሊቀበሩበት ይችላሉ ነገራችን ላይ እና ሀገራችን የማህበረሰብ ልምድ እንኳን ካየን እስኪ ወደ ገጠሩ ብቅ እንበል። አብዛኛው ሰው ከገጠሩ ወደ ከተማ መጥቶ ማለት ነው። እና አባቶቻችን ቢያንስ እንደው እናቴ አባቴ እንኳን እዚሁ ነው የተወለዱት ይሉ እንኳን አያት ይባላል እኮ አብዛኛው ሰው ከገጠር አካባቢ የመጣ ነው። እስኪ እንያቸው ወደኋላ ገጠር ውስጥ መለስ ብለን መቅበራዎች እንዴት ናቸው? ብዙ ሰዎች ጓሯቸው ይቀበራሉ፣ አይደለም? ቤታቸው ይሄ የተለመደ ነገር ነው። ከዚያ ቤተሰብ ወጥቶ ያንን እያየ አድጎ እዚህ ሲመጣ ስለእሳቸው ሲነገር ሌላ ነገር የሚነሳበት ሰው ጤነኝነትም አይደለም። ከሸሪዓ አንጻር ደግሞ ስናይ ያልተለመደ ነገር እኮ እንዳይባል ነው። የለመደውን ነገር እዚህ ሲያየው የለመድከው ነገር ስታይ እኮ ምንም አይመስልህም አንተ። አስፓልት ላይ መኪና ሲሄድ ብታይ ምንም አይመስልህም። ቦሌ ላይ ጋሪ ካየ ግን አይደለ? በቦሌ አስፓልት ላይ ፈረስ ጋሪ ብታይ ትንሽ እንትን ይልሃል።

ሌሎች ሳ ብዙ ዑለማዎች ቤታቸው ዳር ይባላል ዳር ሲባል መኖሪያ ቤት ይኖራል። ከዛ በኋላ ደግሞ ክፍት ቦታ ግቢ ውስጥ ይኖራል፣ ኮምፓውንድ ብለው የራስ ግቢ ብዙ ቤቶች ያሉበት አንድ ጥግ ላይ እኔ በራስ ያየኋቸው አፍሪካ ሀገሮችም ሲሄድ በጣም ብዙ ሰዎች ቤታቸው እጓሩ ላይ ይቀበራሉ። በጣም ብዙ አንድ ሁለት ሶስት የሚባል አይደለም፣ በጣም ብዙ ነው ያየሁት። መቃብሮች እዛም እዛም እዛም እዛም አሉ። የዚህ ፋሚሊ እዚያ አካባቢ ይቀበራል፣ የዚያኛው ፋሚሊ እዚያ ጋር። ዳራቸው ላይ ማለት ነው። ዳር ማለት እንደ ኮምፓውንዳቸው ቤታቸው ግቢያቸው ውስጥ እና ይሄ እንደ ሸሪዓ ክልክል አይደለም። እንደ ተለምዶ አዲስ መጤ ነገርም አይደለም። ምናልባት አዲስ አበባ ላይ ግር ካላቸው አላቅም። ከዚያ ውጭ ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ነዱ ፊነ

ወይስ አላወቁም? እናንተ ያወቃችሁት እነሱ ግራ ገብቷቸው እነሱ ሳያውቁት ቀርተው ነው? የሚገርም እና የሚያስቅ እና ሚያስቅ ፈትዋ ሰምቻለሁ። ዑመር ለምቤት ውስጥ ተቀበሩ ሲባል ሰዎች ድንበር እንዳያልፉ ሰዎች ድንበር እንዳያልፉባቸው ተፈርተው እረ፣ አላህን ፍሩ። ራሳቸው እንደው ምን ማለት ነው ድንበር ማለፍ ማለት? አሁን ሶሐቦቹ ሽርክ ተፈራላቸው ማለት ነው በእነሱ ምን ማለት ነው ድንበር ማለፍ የሚባለው አቡበከር እዛ ቦታ እንዲቀበሩ ሲናዘዙና እሳቸው እዛ ከነቢዩ ጎበሩኝ ሲሉ ሰይዱና ዑመር ሊሞቱ ሲሉ ትንሽ ሲቀራቸው ከተወጉ በኋላ ሄዱና ሰይደቱና አኢሻን አስፈቅዱልኝ ከጓደኞች አጠገብ ልቀበር ቤቷ ነው እንዲያውም ቤት ነው እኮ ጣሪያና ግድግዳ ያለው ቤት ባዶ ሜዳም አይደለም የተቀበሩ ግቢ ውስጥ ያለ ክፍት ቦታ ነው። ያ ግን ቤት ነው፣ ቤት ጣሪያ ግድግዳት ያለው ማለት ነው። እዛች ከነሱ አጠገብ እንድቀበር። አብዱላህ ኢብኑ ዑመር ይህንን መልእክት ይዘው ሄደው አስፈቀዱ። ዓኢሻ፣ ሰይደቱና ዓኢሻ እቺ ቦታ ላይ ነበር መፈልጋት የነበረው ግን ዑመር ጠይቆ ይደሙን ቢያለለም መርሐባ ሸልች አብዱላህ ኢብኑ ዑመር ሲሄዱ ሰይዱና ዑመር በጉጉት እየጠበቁ ነው። እዛ ህመም ላይ ሆኖ የተመረዘ ሳንጃ ነው ሰውነታቸው ውስጥ እንግዲህ የገባባቸው። ሱብሃንአላህ የተወገጉበት በጣም ከባድ ህመም ነው፣ እሳት ነው ውስጣቸው የሚነደው። ደዛ ሆኖ የአብዱላህ ኢብኑ ዑመርን መልስ አይሻ ይመለሰችውም እሳቸው ይዘው የሚመጡትን መልስ ይጠብቃሉ። ልክ አብዱላህ ኢብኑ ዑመር ብቅ ሲሉ ማወራአ ካሏቸው ምን ይዘመጣ ሲሏቸው፣ አዚነት ለካ ሲሏቸው አልሐምዱሊላህ አሉ። ስለምንድን ነው እነዚህ ሰዎች የሚያወሩትና ሰይዱና ዑመር የነበሩበት ሀል የማይገናኝ። ፊትና ፈርተው ድንበር እንዳልፈርተው ምን አይነት እኔ እንግዲህ በጣም ትልቅ ብለው እነሱ ሙሐዲስ ብለው የሰየሙት ሰው ነው የሰጠው ፈትዋ ብለው እያሰራጩት ያለው አፍረው መደበቅ ላይ ያለባቸው እንዲህ አይነት ፈትዋ ተብዬ ነገር እንደው አፍረው ሰው እንዳያው መደበቅ ያለባቸው ነገር ሶሻል ሚዲያ ላይ ሲያሰራጩ ስታይ ላኢላህ፣ ላኢላህ ኢላላህ እነዚህ ሰዎች የት ናቸው ያሉት ያስብላልና المهم ብዙ ማያስወራ ጉዳይ ነበረ። የዓጅመው ነጭ ነጭ ማለት ያደክሙናል። ኧረ እባካችሁ፣ ነጭ ነው። ነገም ከነገ ወዲያም በዚህ ጉዳይ ላይ ሶሻል ሚዲያ ላይም፣ ቲቪ ላይ፣ ምንም ላይ እንዲወራ ማለት ነውና፣ ልብ ላለው ሰው የሚያዩ ነገር እስካሁን የሰማው ነገር ይበቃው ነበር። ግን አንዳንዴ አጀንዳም ለማድረግ ስለሚፈልጉ ይመስለኛል። በዚህ ጠምደህና እዚህ ጋር ሽኩቻ ውስጥ ገብተህ ስራውን በጀርባ በኩል ሌላ ነገር ደግሞ አባቱ ማሰራጨቱን ይቀጥልበታል። አንተ ተጠምደሃል በዚህ ጉዳይ ላይ እና ለእኔ መንቃትም ያስፈልጋል በእነሱ አጀንዳ አለመወጠርና እኛ ራሳችን አጀንዳ አድርገን ዲኑን የሚከድም ዲኑን ወደፊት የሚያደርግ አጀንዳ እየዘረጋን መስራት ይጠበቅብናል ብያምናል።